ጤና ይስጥልን እንደምሉላችኋል። የ7 ሰዓቱን ዜና ይዘን ቀርበናል። አብራችሁን ሁኑ። የሰዓቱን ዜና ማቀርብላቸው ተመስገን በየነ ነኝ። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የጋና ዴሞክራሲያዊ ምርጫ ሂደት ለሁሉም የአፍሪካ ሀገራት በምሳሌነት እንደሚጠቀስ ገለጹ። አዲሱ የጋና ተመራጭ ፕሬዝዳንት ናና ኮፍዋዶ ሀገራቸውን ወደ ተሻለ ደረጃ ለማድረስ የሚጠበቅባቸውን ሁሉ ለመወጣት ዝግጁ መሆናቸውን አስታውቋል። አኮፋዶ ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ የተለያዩ ሀገራት በተገኙበት በዓለ ሲመታቸውን አከናውነዋል። ብሩክ ያሬድ ዝርዝሩን ያቀርበዋል። ከቅኝ ግዛት በመላቀቅ ከአፍሪካ ሀገራት ቀዳሚ የሆነችው ጋና የተሳካ ዲሞክራሲያዊ ምርጫን በማካሄድ ጥሩ ታሪክ አላት። ላለፉት አምስት ምርጫዎችም የተለያዩ ፕሬዝዳንቶችን ቀይራለች። በሶስቱ ምርጫዎች ውስጥ ተሳትፎ የነበሩት ናና አኩፎ አዶ አሁን በሶስተኛው ቀንቷቸዋል። ጆን ድራሃማኒ ማህማን በ53.8 በመቶ ድምፅ በማግኘት በመብለጥ አምስተኛው የሀገሪቱ ፕሬዝዳንት ሆኖ ተመርጠዋል። ዛሬም በዚህ በነፃነት አደባባይ የበዓለ ሲመታቸውን እያከናወኑ ይገኛሉ።

ጋናውያን ከ1957 የነጻነት ዘመናቸው በኋላ በዲሞክራሲያዊ መንገድ መሪዎቻቸውን ወደ ስልጣን ሲያመጡ ይህ ለአምስተኛ ጊዜያቸው ነው። በ2012ቱ ምርጫ አሸንፈው ወደ ስልጣን የመጡት ጆን ድራህማኒ ማህማ የተሻለ የኢኮኖሚ ስርዓት ለማምጣት ቃል ቢገቡም ያሰቡት አልሰምረላቸውም። እንደውም የሀገሪቱ አጠቃላይ ዓመታዊ እድገት ከነበረበት 14 በመቶ ወደ አራት በመቶ አሽቆልቁላል። ይህ የኢኮኖሚ ሁኔታ አዲሱን የአርበኞች ፓርቲ ኒው ፓትሪዮቲክ ፓርቲን መስርተው ለፕሬዝዳንትነት መወዳደር ለመጡት ናና አኩፎ አዶ ትልቅ አቅም የሆናቸው ሆናቸው ኢኮኖሚውን ዳግም አነቃቀዋለሁ በሚል የዜጎቻቸውን ቀልብ መሳብ ችለዋልና በዓለ ሲመታቸው በተከናወነበት በነፃነት አደባባይ ባሰሙት ንግግርም ለግሉ ዘርፍ ትኩረት በመስጠት ሁሉንም ተጠቃሚ የሚያደርግ ኢኮኖሚ ለመገንባት ቃል ገብተዋል። እኔ ተዘጋጅቻለሁ። በኔ በኩል የሚጠበቅብኝን ሁሉ ለማድረግ እጥራለሁ። ጋናን ወደ ተሻለ ከፍታ ለማድረስ ቃል እገባለሁ። ጋናና ሕዝቦቿን ባሉበት አልተውም፣ ወደ ተሻለ ሕይወት አሸጋግራችኋለሁ እንጂ። የቀደሙት አባቶቻችን ለሀገሪቱ ልማት የጣሩትን አውቃለሁ። እኔም ይህን መስመር በተሻለ መንገድ በማፋጠን ለሀገሪቱ ለውጥ ሰራለሁ። ለዚህ ደግሞ የግል ባለ ሀብቱን ተሳትፎ የጎላ እንዲሆን እፈልጋለሁ። በበዓለ ሲመቱ ላይ ለመካፈል ጋና አክራ የገቡት ጠቅላይ ሚኒስትር ኃይለማርያም ደሳለኝም ጋና ዲሞክራሲያዊ ምርጫን በተሳካ ሁኔታ በማካሄድ ለአህጉሪቱ አርአያ የሆነች መምጣቷን ገልጸዋል። ጋና ለሁላችንም አፍሪካውያን ጥሩ አርአያነቷን አሳይታናለች፣ ፈለጓን ልንከተልም ይገባል። የተሻለ ዲሞክራሲ በአፍሪካ በማሳየትም ተምሳሌት ናት። የአፍሪካን ብልጽግና፣ አንድነትና ጥንካሬ ለሚመኝ ሁሉ በእንዲህ አይነቱ ስነ ስርዓት ላይ ምስክር ሆኖ መገኘት ያስደስታል። የ25.5 ሚሊዮን ዜጎች ባለቤት ወርቅና ነዳጅ ለኢኮኖሚ አጋዥ የሆነላት ጋና ከተመራጩ ፕሬዝዳንት ብዙ ትጠብቃለች። አሁንም ድህነትን መሻገር ያልቻሉ በርካታ ዜጎች አሏትና ሀገራቸውን በዋና አቃቢ ህግነት፣ በፍትህ ሚኒስትርነት እንዲሁም በውጭ ጉዳይ ሚኒስትርነት ያገለገሉት አኩፏዶ በእነዚያ ጊዜያት ነበራቸውን ውጤታማነት በፕሬዝዳንትነት ዘመናቸውም ከደገሙት፣ ያሰቡትን ያሳካሉ፣ የሀገሪቱንም ራዕይ እውን ያደርጋሉ ተብሎ ይጠበቃል። ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ የ11 ሀገራት መሪዎች በታደሙበት በዚህ ስነ ስርዓት ላይ ናና አኩፏዶ ለህዝቡ ቃል የገቡትም ይህንኑ ነው የተሻለሽ ጋናን ለመመስረት እንሰራለን የሚለውን በሌላ በኩል ኢትዮጵያና አልጄሪያ በሀጉራዊ ጉዳዮች ላይ በጋራ ለመስራት ተስማሙ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በጋና አክራ ከአልጄሪያው ብሔራዊ ምክር ቤት ፕሬዚዳንት አብዱል ቃድር ቤንሳላ ጋር ተወያይተዋል። ሁለቱ ሀገራት በቅርቡ የሚካሄደው የአፍሪካ ህብረት ኮሚሽን ምርጫ በተሳካ ሁኔታ እንዲካሄድና ተመራጩ ሰው የህብረቱን ዓላማዎች ያሳካ ዘንድ ድጋፍ ማድረግ በሚቻልበት ጉዳይ ላይም በጋራ ለመስራት ተስማምቷል። የአህጉሪቱን እድገት ወደኋላ እየጎተቱ ያሉ ግጭቶችን በማስቆም ለዘላቂ እድገትና ልማት በጋራ እንደሚሰሩም ነው በስምምነቱ ወቅት የገለጹት። ሁለትዮሽ ጉዳይ ላይ የተደረሱ ስምምነቶችን ለመተግበር እንዲቻልም የጋራ ኮሚሽን ስብሰባ ለማድረግ ከመግባባት ላይ መድረሳቸውን ነው ሪፖርተራችን ብሩክ ያሬድ የዘገበው። በአዲስ አበባ የሚታዩ የመልካም አስተዳደር ችግሮችን ለመፍታት የህዝብ ተሳትፎ እንደሚያስፈልግ ከንቲባ ድሪባ ኩማ ገለጹ። በከተማዋ ህዝብን ያማረሩ 372 የመልካም አስተዳደር ችግሮችና መፍትሄዎቻቸውን የያዘ ሰነድ ላይ የክፍለ ከተማና የወረዳ አመራሮች ተወያይተዋል። እዮም ሞገስ በአዲስ አበባ ከተማ የሚታየውን የመልካም አስተዳደር ጉድለት ለመፍታት ከላይኛው እስከታችን የሚገኙ አመራሮችና የህብረተሰብ ክፍሎች በየደረጃው ውይይት ሲያካሂዱ ቆይተዋል። አሁን ደግሞ በከተማዋ የሚስተዋለውን የመልካም አስተዳደር ችግሮች ለመፍታት እንደሚያስችል የታመነበት ሰነድ ይፋ ሆኗል። በሰነዱ ከአንበሳ አውቶቡስ አገልግሎት ጀምሮ እስከ መሬት ልማት ማኔጅመንት አገልግሎቶች የመልካም አስተዳደር ጉድለት እንደሚታይባቸው ተጠቅሰዋል። 372 የመልካም አስተዳደር ችግሮች የተመዘገበበት ሰነዱ ለእያንዳንዱ ችግር በጊዜ የተገደበ መፍትሄ አስቀምጧል። ለአብነትም ከመሬት ይዞታ መብት ጋር የተያያዙ የመልካም አስተዳደር ችግሮችን ለመፍታት 9500 ባለ ጉዳዮች እስከ ሰኔ 30 2009 ዓ ም ምላሽ እንደሚያገኙ በሰነዱ ተጠቅሰዋል። በሰነዱ ላይ የክፍለ ከተማና የወረዳ አመራሮች ጥያቄ አንስተው ምላሽ ተሰጥቶባቸዋል። ባቀድነው ጊዜ ገደብ ያላጠናቀቅናቸው የመልሶ ማልማት ተግባራት አሉ። ስለዚህ በእቅድ ካላጠናቀቅን የመልካም አስተዳደር እቅድ ላይ መካተት አለባቸው። መልሶ ማልማት ቀላል ስራ አይደለም። በእኔ በእኔ እስካሁን ካየኋቸው ስራዎች ውስጥ ፈታኝ ስራ ከሚባሉት ውስጥ አንዱ መልሶ ማልማት ነው ከአካባቢው ነው የምታፈናቀለው ከሞቀ ቤቱ ነው የምታፈናቀለው ከማህበራዊ ትስስሩ ነው የምታነሳው ስለዚህ ይህ ሰው በቀላሉ መተማመን አይቻልም አራት አምስት ጊዜ ደግሞ ደጋግሞ ማወያየት ያስፈልጋል እቅድ እናቅዳለን እነዚህ እቅዶች የዛሬ ያቀርናቸው ወይም ከታድሶ በኋላ ያቀርናቸው ናቸው ብዬ አላምንም ስላልሰራን ነው እንጂ ቀደም ብለን ያቀርናቸው ቀደም ብለንም መፍታት የነበረብን። ስለዚህ አሁንም ጊዜ ሳይሰጠው በተቀመጠለት መርሃ ግብር መሰረት ችግሩ መፈታት አለበት የሚል እምነት ነው የሚኖረኝ። ህዝቡን እንዲያውቀ ማድረግ አለብን። ምን ችግሮች ነው የተለዩት? መቼ ነው የሚፈቱት? እንዴት ነው የሚፈቱት የሚል ወደ ህዝብ መቅረብ አለበት። ህዝቡ ማወቅ አለበት። ካወቀው መቼ ነው የሚፈታው? የሚል ለምሳሌ በሚቀጥሉት ዓመታት የሚፈታ ነገር አሁን እንዲፈታ አይጠብቅም ማለት ነው። ካሳወቅ ነው በዚህ ዓመት መፈታት ያለባቸው ደግሞ ካልፈታን ይጠይቀናል ማለት ነው። ከተማ መፍታት ያለበት ምንድን ነው፣ ክፍለ ከተማ ምንድን ነው፣ ወረዳ ምንድን ነው የሚል ጉዳይ በአግባቡ ድፋይ ተደርገዋል። እዚህ ላይ የአመራር ሚና ከማወቅ ሰፊ ችግር ነው ያለው። ወስነ ከምትጠየቅ ይልቅ ሳትወስን ዝም ብለ ቁጭ ብለ ከርመ ቢሮ መጠየቅ የሚል ዝንባል ያለ። አመራሩ ራሱን ማሻሻል ከፈለገ ያለውን እያንዳንዱ ሰው የራሱን ክፍተት ማወቅ ይኖርበታል። ዋናው ለመማር መዘጋጀት ለማወቅ የህዝብ ችግር ቆርቁሮን ለህዝብ ችግር መብቴ ለመስጠት ራሳችንን ማዘጋጀት መቻል ነው። ስለዚህ በአጭር ጊዜ ውስጥ ብዙ ችግሮች ብዙ የልማት ጥያቄዎችን መልሰን ምናልባትም ከተሳካልን ከስድስት ወር በኋላ የተሻለ አቅም ያለው የፈረጠመ አቅም ያለው አመራር መፍጠር ይቻላል። የከተማዋ ከንቲባ ድሪባ ኩማ ሰነዱ በጥናት የተዘጋጀ መሆኑን ገልጸው ሰነዱ ላይ የተቀመጡ እቅዶች ውጤታማ እንዲሆኑ የህዝቡ ተሳትፎ ያስፈልጋል ብለዋል። የህዝብ አቅም ትልቅ ነው። ህዝቡ ከልቡ ከተሳተፈ ና ከእኛ ጋር ወደ ስራ ከገባ ብዙ ነገሮችን ለመፍታት ህብረተሰቡም ስለሚያግዘን በጋራ ሆነን እነዚህን ያስቀመጥናቸውን እቅዶች ማሳካት እንችላለን። በስራ መውጫና መግቢያ ሰዓት ዜጎች አውቶቡስ በመጠበቅ እንደሚጉላሉ በሰነዱ የተጠቀሰ ሲሆን ይህን ችግር ለመፍታት እስከ ሰኔ ሰላሳ ሰባት ሺህ አውቶቡሶች እንደሚገዙ ና ለአውቶቡሶች ብቻ የሚያገለግሉ መንገዶች እንደሚከፈቱ በሰነዱ ተካተዋል። በክልሉ የተገኙትን የልማት ስኬቶች ለማስቀጠል መልካም አስተዳደርን ለማስፈን ና የወጣቶች ተጠቃሚነትን ለማስፋት ጠንክሮ እንደሚሰራ የሐረሪ ብሔራዊ ሊግ ሀብል ያስታወቀ፣ ድርጅቱ አስረኛ መደበኛ ጉባኤውን በማካሄድ ላይ ነው የሚገኘው። ዳዊት ጣሰው ልክ የዛሬ ሁለት ዓመት የሐረሪ ብሔራዊ ሊግ ዘጠነኛ መደበኛ ጉባኤውን ሲያካሄድ በልማትና በመልካም አስተዳደር በኩል እንደ እቅድ የያዛቸውና ለክልሉ ሕዝብም ሊሰራ ቃል የገባቸው ግቦች ነበሩ። አሁን በተጀመረው የድርጅቱ አስረኛ መደበኛ ጉባኤ ላይ የግቦቹ የስኬት ሁኔታና ያልተፈቱ ችግሮችን የሚዳስስ ሪፖርት ቀርቧል። በጉባኤው መክፈቻ ንግግር ያደረጉት የድርጅቱ ሊቀመንበርና የሐረሪ ክልል ርዕሰ መስተዳደር አቶ ሙራድ አብዱልሃዲ በልማቱ ረገድ የተያዙ እቅዶች አብዛኛዎቹን መሳካታቸውን ገልጿል። በትምህርት፣ በጤና፣ በውሃ፣ በገቢ ረገድ፣ በመሰረተ ልማት ግንባታዎች ካቀድነውን በላይ ነው እያሳካ ነው። በድህነት ቅነሳው ዘርፍ አሁን በድህነት ወለል በታች የሚኖር ህብረተሰብ ክፍል በኛ ክልል ከሰባት ፐርሰንት በታች ነው። ሆኖም አሁንም የመልካም አስተዳደር ችግርና ኪራይ ሰብሳቢነት ያልተቀረፉ ጉድለቶች ናቸው ይላሉ። ፎቅ ገነባን መንገድ ስራን ብቻውን በቂ አይደለም። ፍትህን መስፈን የመልካም አስተዳደር ችግሮችን አሁንም ማቅረፍ ነው። የክራይ ሰብሳቢነት አመላክቶች ሰፊ ናቸው። እነዚህ የጀመሩናቸውን የልማት እንቅስቃሴዎችና ያገኘናቸውን ውጤቶች የሚያደናቅፍ ስለሆነ እነዚህን ነቅሶ ጉባችን አውጥቶ ታሀድሳችንን ያስቀጥላል ብለን ነው ምንጠብቀው። በገጠር ከምግብ ዋስትና ጋር በተያዘ የተሰሩት ስራዎች ውጤት ማምጣታቸውና ዝናብን ብቻ መሰረት ያደረገ እርሻን በመስኖ ከመደገፉ ረገድም ሰፋፊ ስራዎች መሰራታቸውን በጉባኤ ተዳስሷል። በከተማም ለወጣቶች የስራ ዕድል በመፍጠር በኩል በተከናወኑት ተግባራት በየአመቱ ለ10 ሺህ ወጣቶች ያክል የስራ ዕድል መፍጠር መቻሉን ተገልጿል። ሆኖም ከዚህ ውስጥ ሰባ በመቶ የሚሆነው ጊዜያዊ በመሆኑ በዚህ ረገድ ጠንካራ ስራ እንደሚጠብቅ ሪፖርቱ ላይ በተደረገ ግምገማ ተነስቷል። ከተማና ገጠሩን በማስተሳሰር በኩልም ችግሮች ተለይተዋል። የድርጅቱ ምክትል ሊቀመንበር አቶ ሙዲን አህመድ ወጣቱ እና አጠቃላይ በተሰቡ ለዚህ ለጥቃቅንና አነስተኛ ሌሎች በስራ ፍጠራ በሚሰሩ ስራዎች ላይ ያለውን አመለካከት በተሻለ መልኩ ከመገንባት አኳያ ሰፋፊ ስራዎች ይጠብቁናል የሚል ሀሳብ ነው ያለን። የከተማና የገጠር ትስስርን የበለጠ አጠናክሮ መሄድ ይጠበቅብናል ብለን ወስደው ይህን እንደ ክፍተት ለይተን ያስቀመጥነው ጉዳይ ነው። በሀረሪ ብሔራዊ ሊግ መደበኛ ጉባኤ አጋር ድርጅቶችም በቀጣይ በጋራ ከድርጅቱ ጋር ለመስራት በሚያስችላቸው ጉዳይ ላይ መግለጫ ሰጥተዋል። በጉባኤው መጠናቀቂያም የድርጅቱ ማዕከላዊ ኮሚቴ አባላት ምርጫ የሚካሄድ ይሆናል። ለኢቢሲ ዘገባ ዳዊት ጣሰው ሀረር። የአርጆ ደዴሳ የስኳር ፋብሪካ በዘንድሮ የምርት ዘመን ከሁለት መቶ አርባ ሺህ ኩንታል በላይ ስኳር ለማምረት እየሰራ መሆኑን አስታወቀም። ሙባረክ መሐመድ ዝርዝራለሁ በአንድ ፓኪስታናዊ ባለሀብት በ2001 ዓ ም በዲዴሳ ወንዝ ሸለቆ ላይ ግንባታ የተጀመረው የአርጆ ዲዴሳ የስኳር ፋብሪካ በ2005 ዓ ም ባለቤትነቱ ወደ ስኳር ኮርፖሬሽን ተዘዋውሯል። በ2007 ዓ ም የሙከራ ምርት በማምረት ስራውን ጀምሯል። ከ30 ሺ ኩንታል በላይ ስኳርም በ2008 ዓ ም አምርቶ ለገበያ አቅርቧል። መረጃዎች እንደሚያመለክቱት በኢትዮጵያ በአመት ከ6 ሚሊዮን ኩንታል በላይ የስኳር ምርት ለገበያ ይቀርባል። ይህንን የሀገር ውስጥ የስኳር ፍላጎት ለማሟላትና አልፎም ለውጭ ገበያ ለማቅረብ ስድስት የስኳር ፋብሪካዎች በምርት ላይ ናቸው። ከነዚህ መካከልም ይህ የአርጆ ዲዴሳ የስኳር ፋብሪካ አንዱ ነው። ፋብሪካው በዚህኛው የምርት ዘመን ከ240 ሺህ ኩንታል በላይ የስኳር ምርት ለገበያ ለማቅረብ እየሰራ ነው። በፋብሪካው የሚመረተው ስኳርም ለተለያዩ ኢንዱስትሪዎች ግብዓትነት የሚውል በመሆኑ የውጭ ምንዛሬ በማስቀረት ለሀገሪቱ ተጨማሪ ገቢ እያስገኘ ነው። ከዚህ በፊት የተመረተውን ምርት ለመድኃኒት ፋብሪካ፣ ለስላሳ ፋብሪካ፣ ለቢራ ፋብሪካ፣ ለምግብ ፋብሪካዎች ሲቀርብ ነበር። እነዚህ ደግሞ ከዚህ በፊት በከረንሲ ስኳር ገዝተው ከውጭ ሲያቀርቡ የነበሩ ናቸው። ስለዚህ ባለፈው አመት ይሄንን ክፍተት በሙሉ የሞላ ይሄ ፋብሪካ ነው። ፋብሪካው የሀገር ውስጥ የስኳር ፍላጎትን በማሟላት ለውጭ ገበያ ለማቅረብም እየሰራ ነው። አሁንም ዘንድሮ ቢራ ፋብሪካ፣ የለስላሳ ፋብሪካ፣ የምግብ ፋብሪካ፣ የመድኃኒት ፋብሪካ ለእንደሱ የሚውል መንግስት ከውጭ በከረንሲ የሚያስገባውን ስኳር መተካት የሚችል ስለሆነ ለእንደዛ ነው የሚቀርበው። የአርጆ ደዴሳ የስኳር ፋብሪካ ሁለት ሺህ በላይ ለሚሆኑ ዜጎችም የስራ እድል መፍጠር ችሏል። እኔ እዚህ በመቀጠረ በቃ በጣም ረቶኛል። ቤተሰቦቼንም ራሴንም ችዬ እየኖርኩ ነኝ። ቤተሰቦቼንም፣ ጓደኞቼን ራሴን ተርፌ ለጓደኞቼም በጣም እየረዳሁ ነኝ። ወርሻን ሹካራ አርጆ ደዴሳ ኩን የደዳበት ያን አቧ ጉዳቡ ሴራ ይህ የአርጆ ደዴሳ ስኳር ፋብሪካ ከተመሰረተ በኋላ ተጠቃሚ ሆኛለሁ። ህይወቴን የምመራው ከዚህ ፋብሪካ በማገኘው ገቢ ነው። ፋብሪካው ለእንደኔ አይነት ስርአት ወጣቶች በስፋት የስራ እድልን መፍጠር ችሏል። የአርጆ ደዴሳ የስኳር ፋብሪካ በኦሮሚያ ክልል ምስራቅ ወለጋና ቡኖ በደሌ ዞኖች 50 ሺህ ሄክታር መሬት ላይ ያረፈ ነው። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ሙባረክ መሀመድ ነቀምቴ የብዛነትና የዳሴ ድምፅ ኤቢሲ የሰባት ሰዓቱ ዜና በዚሁ አጠናቀን ተመስገን በየነ ነኝ። ብሩህ ቀን ነው።